አሰላሙ አሌይኩም ወራህመቱላሂ ወበረካቱህ። ሰላሙድ ቤተሰብ እንዴት ናችሁ? ደግዬ ናችሁ ወይ? ዛሬ እንግዲህ ሽስታኦ ሸሽታኦ በቤታችን ውስጥ እንዴት መጥበስ እንዳለብን እዚህ የላችሁ ቀርብ ያለው ማለት ነው። ተላላጥኩባችሁ አይደል? በነገራችን ላይ በልድለው በብረት ራሱ ሰክተን መጥበስ እንችላለን ማለት ነው። በኦቨን መጥበስ እንችላለን። በዚህ መልኩም መጥበስ እንችላለን በመጥበሻ ማለት ነው። እንደምታውት ምንም ነገር አላደረግኩም። ሽንኩርት እና ቃሪያ ማለት ነው፣ ቃሪያ የማያቃጥለው ከዛ የተቀመመ ዶሮ ማለት ነው ይሄንን ትንሽዬ ቅቤ አድርገን ወይም ደግሞ ይሄ ማለት ነው። ይሄንን እንደዚህ አድርገን ከላዩ ላይ ትሽ ትሽ እናደርግበታለን ማለት ነው። ትሽ ትሽ ትሽ እናደርግበታለን። ከዛ እሳቱን ቅንስ አድርገን እያገላበጥን እናበስለዋለን ማለት ነው። ወይም ደግሞ እእ ወዝ ወዝ ወዝ እናደርገዋለን ማለት ነው። ደግሞ ሰብስክራይብ አታረጉም? ላይክ አታረጉም? ምንድን ነው ችግሩ? በነገራችን ላይ ላይክ አርጉ፣ ሰብስክራይብ አርጉ። በሌላ ቪዲዮ ውስጥ ከምንገናኝ መልካም ጊዜ ይሁንላችሁ። መልካም ራት በሉና።